ክብሮታ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በገርቤ ነው። የብልጽግና አመራሮች የአብይ አህመድ መጽሐፍትን እንደማጣቀሻ እንዲጠቀሙ እየተገደዱ መሆኑ ተሰማ። በአዳማ ከተማ ለ12 ቀናት የሚደረግ ስብሰባ ብልጽግና መጥራቱም ታውቋል። ስልጠና የሚለውን ዓመታዊ መርሃ ግብሩንም ከመጪው ረቡ ጀምሮ እንደሚያካሂድ ኢትዮ ፎረም ሰምቷል። በዝርዝር የምንመለከተው ጉዳይ ይሆናል። ህወሀት የትግራይ ህዝብ ሰቆቃ ለፖለቲካ የኪሳራ ማጭበረሪያ ጥቅም ላይ እየዋለ ነው ሲል አሳወቀ። አቶ ጌታቸው ረዳ ደግሞ የወልቃየት አካባቢ ሰዎች ከሽሬ ጎንደርን ይመርጡብን ነበር በማለት ተናግሯል። ጀኔራል ታደሰ ወረደ በበኩላቸው ጦርነት ለማስቀረት የምንችለውን ሁሉ እናድርግ ሲሉ ተሰምተዋል። እነዚህም ጉዳዮች ትሰማላችሁም። የፋኖ ኃይሎች የኮማንዶ ኃይላቸውን አሰልጥነው እያስመረቁ መሆናቸውን ይፋ አደረጉ። ጀኔራል ተስፋዬ አያሌው ደግሞ ፋኖ እንደ ሸኔ ጠላት ነው አና ጀግ ነው ሲሉ ተሰምቷል። አገዛዙ ባለፉት ቀናት የሌሊት ስምሪቶችን በመውሰድ ዘመቻዎችን ማካሄዱን ተከትሎ ውጊያዎችም ተከናውኗል። ተጨማሪያለን። ጠቅላይ ሚኒስትሩ ነገ በፓርላማው ይቀርባሉ። ከሰሞኑ ዋሻም ጫካም ውስጥም ይቀርብላቸው የነበረ መወደስ አዳራሽ ውስጥም ይጠብቃቸዋል። እንመለከተዋለን። ቅዱስ ሲኖዶሱ የትግራይ ጉዳይ ላይ ውሳኔ ማሳለፉ ተገለጸም። ለቀናት ሲከናወን የነበረው የሲኖዶሱ ጉባኤ ይህንና ሌሎችም ጉዳዮችን በተመለከተ ውሳኔ አሳልፎ ተጠናቋል። ሌላኛው መረጃችን ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአላስካው የሰላም ስምምነት እያፈገፈጉ ነው ስትል ሩሲያ ከሰሰች። የሩሲያ የውጭ ጉዳይ ሚኒስትር ይህንን ክስ ያቀረበው ትራምፕ በሩሲያ እና ዩክሬን መካከል አስቸኳይ ተኩስ አቁም ይደረግ ማለታቸውን ተከትሎ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግና አመራሮች አብይ አህመድ መጽሐፍትን እንደማጣቀሻ እንዲጠቀሙ እየተገደዱ መሆኑ ተነገረም። በአዳማ ከተማ ለአስራ ሁለት ቀናት የሚደረግ ስብሰባ ብልጽግና መጥራቱም ታውቋል። ስልጠና የሚለውን አመታዊ መርሃ ግብሩንም ከመጪው ረቡዑ ጀምሮ እንደሚያካሂድ ኢትዮ ፎረም ሰምቷል። ይህ የአዳማው መድረክ የብልጽግና ከላይኛው እስከ መካከለኛው ያሉ የብልጽግና ባለስልጣናት በየተራ እየተጠሩ ስለ መደመር የሚሰበኩበት መድረክ ዘንድሮም ከነገ በስቲያ መካሄድ ይጀምራል። ኢትዮ ፎረም ጠቅላይ ሚኒስትር ጽህፈት ቤት ያገኘው መረጃ እንደሚያመላክተው ይህ ስልጠና በሺዎች የሚቆጠሩ አመራሮች የሚሰጥ ይሆናል። ለእነዚህ የብልጽግናው ባለስልጣናት የተላለፈው መመሪያ ግን በራሳቸው በአመራሮች ውስጥ ማነጋጋሪ መሆኑ አልቀረም። የብልጽግናው ፕሬዚደንት እሳቸው ይጻፉት ሌላ ባይታወቅም፣ በተከታታይ መደመር የሚል ነገር እየጨመሩ የሚያሳትሟቸው መጽሐፍትን በልሳኖቻቸው በኩል እያስተዋውቁ በግዳጅ የመንግስት ሰራተኞች እንዲገዙ እያስገደዱ ሲያስተዋውቁ ተስተውሏል ሊሆን እንጂ ልክ እንደ ቢሊዮን ችግኛቸው የስንዴ መተረፍረፍም ጉዳያቸው ሁሉ እነዚህ መጽሐፍቶቻቸው በቁም ነገር በትልቅ አለም አቀፋዊ መድረኮች ላይ የሚሆን በቀጠናዊ ጉባኤዎች ላይ እንደማጣቀሻና ማሳያ ተደርጎ ሲቀርቡናም አቅርቦም የሚያስረዳ አካል ጠፍቷል። እናም ጠቅላይ ሚኒስትር አብይ አህመድ ለአሁኑ ስልጠናም ማለትም ከመጪው ረቡ ጀምሮ ለሚገኙት ሰብሳቢዎች አራቱ መጽሀፍቶቻቸውን ይዛችሁ እንድትገኙ የሚል ትእዛዝ እንዲተላለፍ ማድረጋቸውን ኢትዮ ፎረም ከምንጮቹ ሰምቷል። ይህ በማስታወሻነት ከብልጽግና ጽፈት ቤት ወደ ከተማ አስተዳድሮችና የክልል የብልጽግና ቅርንጫፍ ጽፈት ቤቶች የተላከው ደብዳቤ የአብይ አህመድን መጽሐፍትን ለማጣቀሻነት ይዛችሁ እንድትመጡ የሚል ይዘት ያለው ነው። በመጀመሪያው ዙር ስልጠናም የብልጽግና ከፍተኛ አመራሮች የሚሳተፉ ሲሆን ለአስራ ሁለት ቀናት የሚቆይም ይሆናል። የአገዛዙ ስራ አስፈጻሚ አባላትና የአብይ አህመድ የቅርብ ሰዎችም ስልጠናውን እንደሚሰጡ ታውቋል። ያለፉት ዓመታት አብይ አህመድ ማጠቃለያ የሰጡባቸው የብልጽግናው ሹማምንት አዳማ ስልጠናዎች እነዚህን ተላላኪዎቻቸውን ምን ያክል ታማኞች እንደሆኑ ፈተና እያወጡ ከዛም እያረሙ ለሹመት ያጩባቸው ሆነው ታይቷል። እናም ዘንድሮም የመላላክ ፉክክር እንደሚኖር ይጠበቃል። በሌላ በኩል ጠቅላይ ሚኒስትሩ በእነዚህ መድረኮች እነዚሁን የብልጽግና ሹሞቻቸውን ከመሳደብ ባለፈም የሀገሩን ሕዝብ በተለይም አርሶ አደሩን የወረፉበት እንደሆነም ይታወሳል። የኢትዮጵያን ሕዝብ አይኑ የጠፋም አርሶ አደሩን ደግሞ ማዳበሪያ ደጋግሞ የሚጠይቅ ጨቅጫቃ ብለው ሰድበው የሚያውቁትም በዚሁ መድረክ ላይ ነው። የሆኖ ሆኖ በቀጣይ ቀናትም ኢህአዴግና አቤታዊ ዲሞክራሲን ለማድነቅና ለመስበክ ላፍታም አቋርጠው የማያውቁ ሹመኛዎች አሁን ደግሞ ያነኑ ሊኮንኑ ስለ ብልጽግና ተአምራዊ ስራዎች ደግሞ ሊመሰክሩ ቀጠሮ ይዘዋል። ብልጽግና ጠቅላላ ጉባኤን ሳያካሄድ ምርጫ ለዛውም በህገ ወጥ መልኩ አካሄዶ ጠቅላይ ሚኒስትሩም ከድርጅታቸው ደንብና መመሪያ ውጭ ራሳቸው መራጭ አስመራጭ እና ተመራጭ ሆነው እራሳቸውን የፓርቲው ፕሬዚዳንት ያደረጉበት ስብስብ እንደሆነ የሚታወቅ ነው። የፋኖ ኃይሎች ኮማንዶ ኃይላቸውን አሰልጥነው እያስመረቁ መሆናቸውን አሳውቋል። ጀነራል ተስፋዬ አያሌው ደግሞ ፋኖ እንደ ሸኔ ጠላት ነው አናጀግ ነው ሲሉ ተደምጧል። አገዛዙ ባለፉት ቀናት የሌሊት ስምሪቶችን በመውሰድ ዘመቻዎችን ማካሄዱን ተከትሎ ውጊያዎችም ተከናውነዋል። ባለፉት ተከታታይ ቀናት ከድሮን ጥቃቶች ጎን ለጎን በመንግስት ኃይሎች በኩል የፋኖ መገኛዎች ናቸው በሚል ወደ ተለያዩ ስፍራዎች የሚደረጉ የሌሊት ጭምር ዘመቻዎችን ተከትሎ ጠንካራ የተኩስ ልውውጥ የተደረገባቸው የክልሉ ስፍራዎች ሀገሮች አሉ ከነዚህ ውስጥ ደግሞ ከትናንት ጀምሮ የተደረገው የሰሜን ሸዋ ዞን መርሃ ቤቴ ቀጠና ውጊያ ተጠቃሽ ነው። የኮማንዶና አየር ወለድ ኃይሎች አማካኝነት ስምሪት የተሰጠበት የዚህ ከመርሃ ቤቴ ነዋሪ ከዛም እስከ ጀማውዝ የደረሰ ውጋም ሰብአዊና ቁሳዊ ጉዳቶችን ያስከተለ ሆኗልም ተብሏል። ዛሬ ጠንካራ ውጊያ የነበረበት ሌላኛው ቀጠና ደግሞ የደቡብ ጎንደር ዞን ደራና እስቴ ወረዳዎች አካባቢ የነበረው ነው። ገላውዲዮስና መካነ የሱስ የተሰኙ የአካባቢው ከተሞች ላይ ጭምር የተደረገው ይህ ውጋም የመንግስት የመንግስት ኃይሎች ወደ ፋኖ ኃይሎች መገኛ ያደረጉትን ዘመቻ ተከትሎ የተቀሰቀሰ ነው። ሌላኛው ደግሞ በምዕራብ ጎንደር መተማ ሽንፋ ቀጠና የተከናወነው ነው። በዚህ አካባቢ የፋኖ ኃይሎች ሽመለገራ ተብሎ በሚጠራው ስፍራ በመንግስት ኃይሎች መገኛ ካምፕ ላይ ያደረሱት ጥቃት፣ እንደዚሁም በሺዴ ዙሪያም በከባድ መሳሪያ ጭምር የተደረገ ውጊያም ያለፉት ሁለት ቀናት ክስተት ነው። ከነዚህ ውጊያዎች ባሻገር ጥቃቶች የተፈጸሙባቸው የክልሉ የተለያዩ አካባቢዎችም አሉ። በጎጃም ቀጠና ጃዊ፣ ጎንደር ከተማ አቅራቢያ አይደለም። በሰሜን ሸዋ ዞን ኤፍራታና ግድም የደረሱት ደግሞ ከነዚህ ውስጥ በአብነት የሚነሱ ይሆናሉ። የፋኖ ኃይሎች ከዚህ ዘመቻ ጎን ለጎን ደግሞ የሰራዊት ስልጠናዎችና ምርቃቶችን አጠናክሮ መቀጠላቸውን ያስረዳሉ። በተለያዩ የክልሉ አካባቢዎች የኮማንዶ አባላትን ለስድስት ወራት ሲያሰለጥኑ ቆይተው ማስመረቃቸውንም ነው የገለጹት። እነዚህ የሰራዊት የአደባባይ ምርቃቶች እየተከናወኑ የሚገኙት በክልሉ ተደጋጋሚ የድሮን አሰሳና ጥቃቶች ጭምር እየተፈጸሙ በሚገኙበት ወቅት መሆኑን ልብ ይሏል። አገዛዙ ወደ ክልሉ እየተራዘመ ጦርነት የላካቸው ወታደራዊ አዛዦች ማብራሪያ ጎን ለጎን እንደቀጠለ ነው። የሰሜን ምስራቅ ዕዝ ምክትል አዛዥ አድርጎ የላካቸው ሜጀር ጀነራል ተስፋዬ አያሌው ደግሞ ከእነዚህ መካከል ይጠቀሳሉ። እኒህ ጀነራል በሰሜን ወሎ አንድ መድረክ ላይ ተገኝተው ፋኖን አታጀግኑብን ሲሉ ተሰምቷል። እነሱ ልጆች ቢሆኑም ጠላት ናቸው፣ ልክ እንደ ኦሮሞ ነጻነት ጦር ሁሉ ለታሪካዊ ጠላቶች የሚሰሩ ናቸው ሲሉ ምን የተደመጡት ለመበተን የተነሳ ሀይል አለ የዛ ኃይል አስፈጻሚ አካላት ደግሞ ማነሻኔና ይሄ ፋኖ ነው፣ ይሄ ጠላት ነው። ሁለቱም ጠላት ናቸው። ይሄን 100% ረግጠን ነው ማስቀመጥ ያለብን። ለምን ከኢትዮጵያ ጠላቶች ጋር ተሰልፏል። ስለዚህ ዝም ብለን አናጀግ ነው አናጀግ ነው፣ ልጆቻችን ቢሆኑ ወንጀለኞች እኒህ ወታደራዊ አዛዥ ከሰሞኑ ርዕሰ መስተዳድር አረጋ ከበደም የፋኖ ኃይሎችን እንቅስቃሴ እሳቸው እንደሚሉ ሳይሆን ይህ ህገ መንግስታዊ በሆነ መንገድ ስልጣናችንን ለመንጠቅ የተደረገ እንቅስቃሴ ነው እንዳሉ የሰሙ አይመስልም። ልክ እንደ ሌሎች ወታደራዊ አዛዦችና አንዳንድ አንድ የብልጽግናው ባለስልጣናት ሁሉ ሶስተኛ ወገንም ፈልገው ብቻቸውንም አይደሉም የሚል ማብራሪያን አቀረቡ እንጂም ህወሀት የትግራይ ህዝብ ሰቆቃ ለፖለቲካ የኪሳራ ማጭበርበሪያ ጥቅም ላይ እየዋለ ነው ሲል አሳወቅም። አቶ ጌታቸው ረዳ ደግሞ የወልቃይታ አካባቢ ሰዎች ከሽሬ ጎንደርን ይመርጡብን ነበር በማለት ተናግሯል። ጀኔራል ታደሰ ወረደ በበኩላቸው ጦርነትን ለማስቀረት የምንችለው ሁሉ እናደርግ ሲሉ ተሰምቷል። የትናንቱን የአቶ ጌታቸው ረዳን የሁመራው ጉዞ ተከትሎ ጉዳዩ አሁን መነጋገሪያ ሆኖ የቀጠለ ነው። አቶ ጌታቸው ረዳ የቀድሞ ድርጅታቸው ህወሀትን ደጋግሞ በከሰሱበት በዛ መድረክ የቀጠ ነው የብልጽግና ሹም የሆኑ ታሸ ተደምለው ደግሞም እናንተ ህወሀቶች መከላከያ በተኛበት ገድላችሁ የሀገር ክህደት የፈጸማችሁ ማይካድራ ላይም ጭፍጨፋ ያደረሳችሁ እያሉ ሲነግሯቸው አቶ ጌታቸው ረዳ የሚከታተሉ ነበር። በነበረው በሰሜኑ ጦርነት ተደናግጦ ተደናግሮ ያኔ ቲፒኤልኤፍ የፈጸመው ግፍ በመከላከያችን የሀገር ክህደት ነው። በማይካድራ ላይም የፈጸመው ሲወጣ የገደላቸውንም ባለሀብቶች ቀላል አይደለም። የቀድሞ የህወሃቱ ሰው አቶ ጌታቸው ረዳም ማይካድራ ላይ ለደረሰው ማንም ይጠየቅ እኔን ጨምሮ፣ ነገር ግን ጸቡን የህዝብ ለህዝብ አናድርገው፣ የቀድሞ ስህተቶቻችን የሰላም እድሉን አይዝጉት በማለት አቅርበዋል። ማይካድራ ተጨፍጭፈናል የሚልም አለ። ማን ጨፈጨፈ? እስኪ እንበልና ተጠያቄ ንጠይቅ፣ መጠየቅ ያለበት እንጠይቅ። ሁሉ እኔ እዚህ እጅ ካለ ልጠየቅ፣ ማንም እጅ ያለው እሱ መጠየቅ አለበት። ሰዎች እርስ በርስ የሚገዳደሉበት ሁኔታ የፈጠረ መጥፎ ፖለቲካ፣ ብልሹ ፖለቲካ ለማስተካከል በሚደረግ ጥረት ሰላምን ሆስቴጃ እናርገው ነው። ከወልቃይት እና አካባቢው የማንነት ጥያቄ ጋር በተያዘ ከዚህ በፊት አወዛጋቢ መልእክት አስተላልፎ የሚታወሱት አቶ ጌታቸው ረዳም አሁን ደግሞ እኔ ከድሮም ቢሆን ይህ አካባቢ ጥያቄውን እንየወል ነበር ሲሉ ተሰምተዋል። እንዲያውም የወልቃይት ሰው ወደ ሽሬ ሳይሆን ወደ ጎንደር ከተማ ይሄድብን ነበር በማለት ሲያነሱ ምን የተደመጡት ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ውሃት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ለየት ባለመልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ወስነን እናቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት፣ ስለዚህ ቤት እንስጥ እያልኩ ጀምረን ነበራል። የልብስ አልሆነም። ብዙም አልገፋንበትም፣ አልተሳካም የሆነ ሆኖ ይህ ተፈናቃዮችን እየመመለስ ነው የሚል ዓላማ እንዳለው የተነገረለት መድረክ ጋር በተያያዘ የሚሰጡ አስተያየቶች ቀጥሏል። የጊዜያዊ አስተዳደሩ ፕሬዚደንት ጀነራል ታደሰ ወረደም እኛን አስተዳደሩን ጭምር ባገለለ መንገድ ተፈናቃይ እመልሳለሁ የሚል እንቅስቃሴ አለ ይላሉ። ይህንን ሂደት ውድቅ አድርገው፣ ነገር ግን ጦርነት እንዳይፈጠር የሚፈለገውን ሁሉ መደረግ አለበት ሲሉም ተሰምተዋል። ዛዓት ላዕላዊ ወሰናትና ዘይምክባር ዝምልክት ዘሎ

ምዕራብ ትግራይ ላይ ያለኛ ፈቃድ ተፈናቃዮችን በራሳቸው መንገድ እንመልሳለን ብለው ጉዳዩን መዝጋት ነው የሚፈልጉት። እኛን ባገለል መንገድ ተፈናቃይ ይመለሳል ብለው ነው እየሰሩ ያሉት። ያሉብን ችግሮች ከኮማንድ ፖስት በላይ ናቸው። ወቅታዊ ችግሮቻችንን ከክልሉ ሉዓላዊነት ጋር የተቆራኙም ናቸው። ይህ ነው መፈታት ያለበት። ወደ ጦርነት እንዳንቀባገን የተቻለንን ሁሉ ማድረግ አለብን። ህወሀት ደግሞ የእናቶ ጌታቸው ረዳን እንቅስቃሴ ፖለቲካዊ ማጭበርበር ብሎታል። በአሰራጩ አዲስ መግለጫው ላይ ተፈናቃዮች ተቋማዊ በሆነ መንገድ መመለስ መጀመር አለባቸው ሲል ጥያቄ አቅርቧል። ስምምነቱን መሰረት አድርጎ ተቋማዊ አሰራርንም ተከትሎ መፈጸም ያለበት ጉዳይ ነውም ሲል ገልጿል። የፌደራል መንግስቱ በክልሉ ግዛቶች ላይ የሰፈሩትን ኃይሎችን በማስወጣት ኃላፊነቱን አልተወጣም በማለትም ነው ያከለው። ይህ የህዝባችንን ስቃይና ሞትን ለፖለቲካ ፍጆታ ማዋል ሊቆም ይገባል ሲልም አስቀምጧል። ከአምስት አምስት ዓመታት በላይ በሽሬ ውስጥ የሚገኙ ተፈናቃዮችን የመመለስ ተግባር ዋነኛው እንቅፋት የፌደራል መንግስቱ እንቢተኝነት ያለው አቋም ነው ይላል ህወሀት በእኛ በኩል ነጋ ጠባ ይህ እንዲስተካከል እየጠየቅን እንገኛለን በፍላጎቱ ያስገባቸው ታጣቂ ኃይሎችና ና በየመድረኩ ስለ ተፈናቃዮች እየተናገሩ የሚያደናግሩ አካላት ግን ይህ እየተሳካላቸው ነው ሲልም አንስቷል። ለብልጽግና መንግስት አገልጋይ ለመሆን እየተሯሯጠ ያለውናም የክህደት ቡድኑ በሚል የፈረጀው ኃይልን ዋነኛ ተዋናይ ነው ሲልም ነው ህወሓት የገለጸው። በህዝቡ ላይ ጉዳት ካደረሱ አካላት ጋር ወግኖ አሳዛኝ እንቅስቃሴ ውስጥ ነው ሲልም ይጠቅሳል ህወሓት በመግለጫውም የፌደራል መንግስቱም ስምምነቱን ወደ ጎን ትቶ ታጣቂዎችን ማሰማራት ላይ ተሰማርተዋል። እናም ይህንን እንዲያቆም እንጠይቃለን ሲል አንስቷል። ጠቅላይ ሚኒስትሩ ነገ በፓርላማው ይቀርባሉ። ከሰሞኑ ዋሻ ውስጥም ጫካ መካከል የሚቀርብላቸው የነበረ መወደስ አዳራሽ ውስጥ ይጠብቃቸዋል። ከሳምንታት በፊት የሀገሪቱ ፕሬዚደንት ታዬ አጽቀስላሴ ለሁለቱ ምክር ቤቶች አደግን ተመነደግን ንግግር ማቅረባቸው ይታወሳል። የጠቅላይ ሚኒስትሩ የነገው የፓርላማ መርሃ ግብርም ይህንን ማብራራትና ማስፋፋት ይሆናል። የመንግስት የ2018 እቅድ ላይ በምክር ቤቱ በመገኘት ማብራሪያ የሚሰጡት ጠቅላይ ሚኒስትሩ ወቅታዊ የፖለቲካ በተለይም የምርጫ የጸጥታና ጉዳዮችን በተመለከተ ከምክር ቤቱ አባላት ለሚቀርቡ ጥያቄዎች ማብራሪያ ይሰጣሉ ተብሎ ይጠበቃል፣ ይላል መርሃ ግብሩ። ምክር ቤቱም የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ሲልም ይቀጥላል። ኢትዮጵያውያን የተለመዱትን አይናችሁን አልገለጣችሁም እንጂ በልጽገናል ኮ ንግግርን እንኳን ለጆሮ ለማስታወሻም የሚከብዱ ቁጥሮችንም እንደሚያዳምጡ ነው የሚገመተው። ህዳሴን መረቅ ነው፣ ጋዙን አመነጨ ነው፣ ማዳበሪያን አስጀመር ነው፣ ኒውክሊየር እየመጣ ነው፣ በጥቅሉ ነገሩ ሁሉም ሚራክል ነው። ብልጽግና ሪፖርትም ይጠበቃል ነገ ው የሀገሩን ዜጋ ጀሮ በየለቱ ከማደንቆር በቀር ለሁለት ዓመታት ተመሳሳይ ነገር የሚያስተጋቡት የቀይ ባህር አጀንዳም የመወያ አጀንዳ እንደሚሆን ይታመናል። አስቀድሞ ጥያቄዎቻቸውን እንዲያስገቡ የተደረጉ የፓርላማ አባላትም ከሰሞንኛው ዝሆን አሳይተውኛል ና አመሰግናለው መወደስ መለስ ያሉ ሌሎች ውዳሴዎችን እንደሚያቀርቡ የተገመተ ነው። ቅዱስ ሲኖዶሱ የትግራይ ጉዳይ ላይ ውሳኔ ማሳለፉ ተገለጸም። ለቀናት ሲደረግ የነበረው የሲኖዶሱ ጉባኤ ይህንና ሌሎችንም ጉዳዮችን በተመለከተው ውሳኔ አሳልፎ ተጠናቋል። ከጥቅምት 11 ጀምሮ ላለፉት ቀናት ሲደረግ የሰነበተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ መጠናቀቅን አስመልክቶ የተሰጠው መግለጫም ከትግራይ አህጉረ ስብከት ጋር ያለው ግንኙነት ወደ መዋቅሩ እንዲመለስ ጥሪ የሚያቀርበው ይገኝበታል። በቅድስት ቤተክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተ ክርስቲያናችን የሰላም የአንድነትና የቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። የትግራይ ጊዜያዊ አስተዳደር ከሳምንታት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በደቡባዊ ትግራይ በሚገኙ ስድስት ወረዳዎች ከሃይማኖት ጉዳይ ውጭም ፖለቲካዊ ውሳኔ በመወሰንበት ሰሜን ወሎ አስተዳደር ውስጥም በማስገባት የክልሉ አካል አድርገውት ይገኛል። ሲኖዶሱ በትግራይ ጄኖሳይድ ላይ የነበረው ሚና አሳፋሪ የሚባልናም አሁንም እየቀጠለበት ያለ ነው። አሁን ደግሞ ትግራይ ለመበተን በቁርጠኝነት እየሰራ እንደሆነ የሚያሳይ ተግባር እየፈጸመ ነው ሲላሳውቆ እንደነበር የሚዘነጋ አይሆንም። ቅዱስ ሲኖዶስ በዛሬው መግለጫው ካሳለፋቸው ውሳኔዎች መካከል ደርበው እንዲመሩ የመደባቸው ጳጳሳት ጉዳይ ይገኝበታል። በሌላ በኩል ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያላግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮን የማይወክል ሆኖ ተገኝቷል ሲልም አውግዟል። በቅርቡ በምንጃር ሸንኮራ ወረዳ አረርት የደብረገነት ቅዱስ ማርያም ቤተክርስቲያን በዓል ለማክበር ሄደው አዲሱን የቤተ ክርስቲያን ህንፃ በመቆሚት ላይ እያሉ አደጋ ለደረሰባቸው ምዕመናንናም የተጎጂ ቤተሰቦች ድጋፍ ለማድረግ ገንዘብ ድጋፍም እንዲደረግ የሚለው ደግሞ ሌላኛው የተነሳ ጉዳይ ነው። የአሜሪካው ፕሬዚዳንት ዶናልድ ትረምፕ ከአላስካው የሰላም ስምምነት እያፈገፈጉ ነው ስትል ሩሲያ ከሰሰች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላብሮቭ ይህንን ክስ ያቀርቡት ፕሬዚደንት ዶናልድ ትረምፕ በሩሲያና ዩክሬን መካከል የሚደረገውን ጦርነት በአስቸኳይ ይቁም ማለታቸውን ተከትሎ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በአውሮፓና በዩክሬን ያሉ ጣልቃ ገቦዎች በፕሬዚደንት ዶናልድ ትራምፕ ላይ ከፍተኛ ጫናን በማሳደር ከሩሲያ ጋር የሚደረገውን የሰላም ድርድር ለማደናቀፍ እየሰሩ ነው በማለትም ገልጿል። ሰርጌ ላቭሮቭ አክለውም እነዚህ ወገኖች ጣልቃ ባይገቡ ኑሮ የዲፕሎማሲው ጥረት ከረጅም ጊዜ በፊት ውጤት ያመጣ ነበር የሚል እምነት እንዳላቸው ይገልጻሉ። እነዚህ አካላት በአሜሪካ መንግስት ላይ ጫና በመፍጠር በዋሽንግተንና ሩሲያ መካከል በየትኛውም ጉዳይ ላይ ትብብር እንዳይደረግ ይፈልጋሉ ብለዋል። አክለውም እነዚህ ጫና ፈጣሪ ወገኖች ፕሬዚደንት ትረምፕ ቀደም ብለው ከነበራቸው አቋም እንዲሸራተቱ እየገፏቸው ነው ሲሉ ነው የገለጹት። ፕሬዚደንት ዶናልድ ትረምፕ ከዚህ ቀደም ከሩሲያው አቻቸው ቭላዲሚር ፑቲን ጋር አላስካ ውስጥ በተገናኙበት ወቅት የዩክሬኑ ጦርነት ለማስቆም ከጊዜያዊ የተኩስ አቁም ስምምነት ይልቅ ጦርነቱ ሙሉ በሙሉ የሚያስቆም የሰላም ስምምነት እንደሚያስፈልግ በግልጽ አስቀምጠው እንደነበርም አስታውሷል። አሁን ላይ የአሜሪካ ንግግር ተለውጦ ከአፋጣኝ የተኩስ አቁም ውጭ ምንም ነገር የለም ወደሚል መ ቀሩ በጣም ከፍተኛ የአቋም ለውጥ ነው ያሉት ላቭሮቭ፣ ይህ የሚያሳየው አውሮፓውያን የትራምፕን አስተዳደር እጅ ለመጠምዘዝ እየሞከሩ መሆኑን ነው ሲሉም አስረድተዋል። ሩሲያ ጦርነቱ ለዘለቄታ የሚፈታ መፍትሄ መፈለግ እንዳለበት ትገልጻለች። ዩክሬንና ምዕራባውያን አጋሮቿ የሚጠይቁት ደግሞ አፋጣኝ የተኩስ አቁም ስምምነት ሲሆን ዩክሬን ሰራዊቷ እንደገና ለማደራጀትና ለማስታጠቅ ጊዜ እንድታገኝ የሚረዳ ስልት ነው በማለትም ትቃወመዋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።